እያለችላችሁ ነው። ከላይ ብቅ ብቅ እያለችላችሁ ነው። በነው አቋም አንደኛ፣ ውበት አንደኛ፣ ንግግር አንደኛ፣ ምን ልበላችሁ ሁሉም ነገር አንደኛ። ለማያልገው ከየትኛውም ስኬታማ ሴት ጀርባም ይቺ ንግሥት አለች። ስኬትማ ከተባለ መወለድ ማደግም ዘርም ማየትም ስኬት ነው። እውነት ግን እቺ ጀግና ሰላም ሰላም፣ ጤና ይስጥልኝ ቦድና፣ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደና ናችሁ? እኔ ደና ነኝ እግዚአብሔር ይመስገን ብያለሁ፣ የእኔ ቤተሰቦች ማለት ነው። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችውኝ አበረታቱኝ ኤላ ማለት ይፈልጋለሁ ማለት ነው። ዛሬ እንግዲህ ሩታና አብርሽ ባርብሽት መትዋል ማለት ነው። ሁለቱ እንዴት እንደሚያምሩ በተለይ ሩታ አምሮ ብሻል ውበት ደፍቶ ብሻል የኔ ቆንጆ የኔ ልዕልት ብዬሻለሁ። ዋው ትላይ ያላችሁ ሁሌ እንደዚህ ስትመጡልን እኛም ደስ ስለናል። እንግዲህ ጽጌና ልጅቷም ጽጌና ልጅቷ ታርቋል። እውነት ለመናገር ስለታረቁ በጣም ደስ ብሎኛል። ለምን ልጅቷም በሰው ሀገር ናት ያለችው። ጽግም እዚህ የውፈታ ዘና ለማለት ነው ዱባይ የመጣችው እና ልጅቷ እና ዳኒ ምንም በማላቸው ምንም ነገር የለንም፣ ዳኒ አድርግ እያለኝን ነገር ነው ያደረኩ፣ ከዳኒ ጋር ምንም ነገር የለንም ብላ እንግዲህ ልጅቷ እውነቱን ነገር ተናግራለች። ጽጌ ደግሞ አሊቀበሉም ብላ ትላንትና ያዙኝ ልቀቁም ብላ እንግዲህ ዛሬ አብርሽ ሁሉም ነገር እንግዲህ ሰላም አድርጓል እውነት ለመናገር ለሚን ወደ ኢትዮጵያ ለመሄድ ትንሽ ጊዜ ስለሚቀራን እዚህ ጋር ሁሉም ነገር ሰላም አድርጋ መሄድ ስላለብን አለ በጣም እኮ ይለያል እኮ አብርሽ የጋሽ ልጅ እኮ ይለያል የምሬ ነው ምላችሁ እና ፍቅር ያሸንፋል እንግዲህ ልጅታና ጽጌ ታረቁ ማለት ነው ሰላም አደረጉ አሁን ቀጣይ ደግሞ ሜሬና ይሳቅ ናቸው ማለት ነው ጽጌ ትናንትና በጣም ነው በይስሐቅ ቤት ሙልጭ ነው ያደረጓት። ሆኖን ለመናገር ለምን እንደዛ የሰው ልጅ እንደዛ አይደረጉም። ሆኖን ለመናገር ልጅቷን እንደ ምንም ነገር አልተናገረችው ምንም ነገር ማለት ነው። ዳኔ አድርግ እያላትን ነገር ነው ያደረገችው። እዚህ ጋር ጽጌ በጊዜ በጊዜ ስታናደ ስለነበረችው በጊዜ ጥሩ መልስ አልሰጣችሁም ነበረ። እንግዲህ አብርሽ ጋር ስትሆኑ እኮ ጽጌ እኮ የሆነ በቃ አለ አይደለ? ንዴቱ ሁሉ ይጠፋል። ለምን እንደሆነ አላቅም። ትሳማለች፣ ለአብርሽ ትሳማለች። እኔ አላቅም የብሬ ነው ብላችሁ ሜሪጋ ትላንትና እንዴት እንደሆነችው ይሳቅና፣ ሜሪጋ እንዴት እንደሆነችው። ሜሪ ደግሞ ሁሉም ነገር እኔ አውርቼ እኔ ብቻ ነኝ የማውረው ለማንም ሰው ቦታ ለመስጠት አትፈልግም ሜሪ ማለት ነው። እና በዛ ምክንያት እንግዲህ ሜሪ እና ይሳቅ ተጋጭተዋል ማለት ነው። ሁለቱም እነሱም ይታረቃሉ። አል እንግዲህ አብርሽ መልስ ሰጥተዋል። ሌላው ነገር ደግሞ ስለ ሩታ ቻናልም ተናግረዋል። የሩታዬ ቻናል የእኛ አጥፍተን ሳይሆን ሙዚቃ ወይኒ ወይኒ የሚል ሙዚቃ እኮ እኔም አልወሰድኩም። ግማሹ መጨረሻ ላይ ነው የነሱን ድምፅ ትንሽ ይወሰድኩ ማለት ነው። ግን ሙዚቃ አልወሰድኩም። ብዙ ልጆች ሙዚቃ ትንሽ ቆርጦ እየወሰዱ ኮፕራይት ልጎብናል እያሉ ልጆችም ሰምቻ ለሆናል ለመናገር። እኔ ደግሞ ሙዚቃ አልወሰድኩም። መጨረሻ ላይ ነው እነሱን ድምፅ ይወሰድኩ ማለት ነው። እና እና አብርሽ መልስ ሰጥተዋል። የእኛ አልደለትንም ዩቱብ ዳልቶብን ሁለት ጊዜ ነው ኮፒራይት የላክብን የራሱ ዩቱብ ድሌት አድርጎ ነው ከተመለሰ ተመለሰ፣ የማይመለስ ከሆነም ችግር የለውም ብሎ እንግዲ መልስ ሰጥተዋል። ሁሉም ሰው ለብዙ ሰዎች ጥያቄ ሆኔ ነገር ነው ለመናገር ጽጌ ስለተሳደበች ነው። ለምንድነ የሩታ ከሩታ ቻናል ለምንድነው ቪዲዮ የጠፋ ብሎ ብዙ ልጆች የተናደዱ ብዙ ሰዎች አሉ፣ እና ቪዲዮ እንኳን የሰሩ ልጆች አሉ። እውነት ለመናገር ማለት ነው ለምንድነው ከሩታ ቻናል ቪዲዮ ለምን ጠፋ ብሎ ለብዙ ሰዎች ጥያቄ የሆነ ነገር ነው እና ለጽጌ ስለተሰደበችው ነው። ታዲያ ሩታ ቪዲዮ የደለተችው ብዙ ብዙ ሰዎች ስሉ ነበር እና እና ሩታ ያልተሰደበች ቤት እኮ የለም። ልጭ ነው ያደረጉ፣ በተለይ ሜሪ ቤት 14ሺህ ኮሜንት፣ በሱ ሙሉ ስድብ ነው ሩታ ላይ ነው የወጣው ማለት ነው። እና ጽጌ ስለተሰደበች ነው። ለምንድን ነው የሩታ ከሩታ ቻናል ላይ ቪዲዮ ለሚንጠፋ ብሎ ብዙ ሰው የተናደደ ሰው አለ። ምን ለመናገር ለሁሉም ሰው ማስ ሰጥተዋል አብርሽ ማለት ነው። እና ለሁሉም ማልሳችሁ ተመልሷችኋል ብዬ ተስፋ አደርጋለሁ። ሁለተኛ ነገር ደግሞ በአብርሽ ስም በጣም ብዙ ቻናሎች ተከፍቷል። አንድ ቻናል ደግሞ መቶ ምናምን ሺ መቶ ምናምን ሺ ሰብስክራይብ ይዞ እያለ ቻናል አለ። በጣም ነው የደነገጥኩ። የምር ብዙ ጊዜ አብርሽ የለቀቅ ምስሎ እኔ ሮጥ ብዬ እሱ ጋ ነው የሚሄዱ። እውነት ለመናገር መቶ ምናምን ሺ ሰብስክራይብ ይዞ ነው ያለ ማለት ነው፣ እና በጣም ይደብራል። በዚህ ልክ በሰው ቪዲዮ ተጠቀማችሁ፣ በእነሱ ስም ተጠቀማችሁ በእነሱ ፎቶ ተጠቀማችሁ የእነሱን ቪዲዮ ሙሉ ጭናችሁ አይደብሩም አይደብሩም በእውነት አንዳንድ ሰው ቢሆን ምንም በቃ ጊዜም አይሰጠም አንድ ላይ ጥርግ አድርጎ ነው የምንዘጋው ቻናሉ ማለት ነው ላን ለመናገር ማለት ነው አብርሽ ግን እንደሱ ማንኛውን ሰርቶ ይለወጡ ብሎ ለሁሉም ሰው ፈቅደዋል እውነት ይሄ ሁሉ ልክ ማለፍ ጥሩ ነው ብያ አላምኑም የእውነት አሁን የሆነ ነገር ቢያደርጉ አብርሽ እኮ ነው እንደዚያ ያደረገ ብሎ የእነሱን ስም ማጥፋት አለ አስባቸዋል። እሱ ደግሞ እንደዛ ነገር ስለማይፈልግ ጥንቃቄ ለሁሉም ሰው ሰጥተዋል። በተለይ በእነሱ ስም የከፈታችሁ ልጆች ወደ ራሳቸው ስም ቀይራችሁ ራሳችሁ ፎቶ አድርጋችሁ መስራት ትችላላችሁ። ለአራት ሰዓት ተሰጥቷችኋል ማለት ነው። በጣም ነው የሚደብረው የምር። አረ በጣም ሼም ነው። የምር እስኪ እሱ እራሱ እናንተ ካደጋችሁ እናንተ ከተጠቀማችሁ በራሴ ፎቶ ስሩና ብሎ ለሁሉም ሰው ፈቅዷል። የነሱ ሙሉ ቪዲዮ ጭናችሁ፣ የነሱ ሙሉ ስማቸውን ተጠቀማችሁ፣ የነሱ ፎቶ ተጠቀማችሁ፣ አይደብረው ይደብረው እንትን ሼም ነው። ስለዚህ ለሁሉም ሰው ጥሩ መልስ ነው የሰጠው ብዬ አምናሉ። ለምን የነሱ ፎቶ ተጠቅመን የነሱን ስም ተጠቅመን አይደብራችሁ። ግፍ ነው የሚሆነው። የምሪ ነው በተለይ መቶ ምናምን ሺ ያለ ሰብስክራይብ እይታው ራሱ መቶ ምናምን ሺህ ቢዩ ይዞል ያለ የምሪ ነው ምላችሁ። እና በጣም ነው የሚደነግጠው። ዛሬም ራሱ አብርሽ እንዴ ቀንፎት እንዴት ቪዲዮ ይለቃል ብዬ ገብች ሲያል ለካ ያለው መቶ ምናምን ሺ ያለ እይታ ነው የተለቀቀ ቪዲዮ ማለት ነው። አብርሽ ደግሞ ሶስት መቶ ምናምን ሺ ሰብስክራይብ ይዞ ነው ይሄ ደግሞ አንድ መቶ ምናምን ሺ ሰብስክራይብ ያለ ብዙ ብዙ ቻናሎች ባብርሽ ስም እየተከፈተ ብዙ ቻናሎችን አይቻሉም። አንዱ ደግሞ ሰላሳ ምናምን ሽያለ ቻናል አለ። ይህ ሁሉ ላይ ምንድን ነው እንዴ? እንኳን እሺ፣ እንኳን የእነሱ ፎቶ ተጠቅማችሁ የራሳቸውን ስም አታደርጉም? ይደብራል ይደብራል። እውነት እንደዛ ባታደርጉ መልካም ነው። የሰው ልጅ ሰርቶ ቢያገኝ ደስ ይላል። እናንተም ሰርታችሁ ተላወጡ። በእኔ ማደግ የምችሉ ከሆነ ስሩ ብሎ ለሁሉም ሰው ፈቅደዋል። ልክ ማለፍ ጥሩ ነው ብዬ አላምን። ይደብራል እውነት። እኔ በጣም ነው የደነገጥኩ እውነት። በተለይ መቶ ምናምሽ ይዞ እያለ ቻናል በስማ ምን ጉድ ነው ደግሞ። ማዕት ሰው እስከ ሁለት ሺ እስከ ሁለት ሺ እስከ ሶስት ሺ ላይክ የሚሰጡዋል። ኮሜንት ብቻ ራሱ ኮሜንት ብቻ፣ ላይክ ብቻ ሶስት ሺ አስባቸዋል። የሚገርም ነው። ስለዚህ እንደዛ በታደርጎ ጥሩ ነው አብርሽ። አንደኛ ነገር እኔ ስም ያልሆነ ነገር እያደረጋችሁ የኔ ስም እንዳታጠፉ ስለማልፈልግ ለሀያ አራት ሰዓት ብቻ ጊዜ ሰጥቻችኋለሁ። ሀያ አራት ሰዓት ውስጥ መስተካከል አለባችሁ። ካላስተካከላችሁ ሁሉም ነገር እዛ ጋሉ ብለዋል። ስለዚህ ሰዓቱ ሳይደርስ ዛሬ ሁሉም ነገር ማስተካከል አለባችሁ ብዬ አምናለሁ። በእሱ ስም የከፈታችሁ በእነሱ ቪዲዮ የተጠቀማችሁ በተለይ የተጠቀማችሁ ሳይ ሙሉ ቻናላችሁን ጭና ሙሉን ቪዲዮዎቹን ጭናችሁ የተጠቀማችሁ ልጆች የራሳችሁ ስም አድርጋችሁ የራሳችሁ ፎቶ አድርጋችሁ መስራት ትችላላችሁ። እንደዛ ብታደርጉ መልካም ነው። ይደብራል የነሱ ሙሉን ቪዲዮ ጭናችሁ የነሱ ስም ሙሉ ስም ተጠቀማችሁ የነሱ ፕሮፋይል ተጠቀማችሁ፣ የደብረ እውነት ኃጢአት ነው። ስለዚህ እዚ ጋ አርብሽ ላይ ባትፈርዱ መልካም ነው። እሱ ትክክል ነው ብዬነው ነው ማስቡ እንዴ! ለፎቶ እንኳን ስሩ በእኔ ፎቶ ካደጋችሁ ከተጠቀማችሁ ስሩ ብሎ ለሁሉም ሰው ፈቅዶ፣ እናንተ ደግሞ ሙሉን ቪዲዮ እንጭናችሁ ሙሉን ስም በእነሱ ስም አድርጋችሁ የነሱ ፕሮፋይል አድርጋችሁ አይደብሩም። እደብረ እና ፈጣሪ ፍሩ። ለማንኛውም ይህን ቪዲዮ ከተመቻችሁ ላይክ አድርጉ።